አንቺ አብሬ ነው ከአንቺ ጋር ጉርጋርስ የሚገባው እነዚህ ማለት እዛ ሰፈር ላይ ስለምውሉት ነው። ያልዋለችው አለች እኮ ዛሬ ስለኔ ማንነት አታቁም ብላለች። እና ነው አናቃትም፣ አንድ ቀን አልዋለንም፣ አንድ ደቂቃ ራሱ ከሰው ጋር ልቆበ። ግን ምናቃት በቪዲዮ ነው፣ ሁላችሁም ምናቁ በቪዲዮ ነው። እዚ ጋር ሚዲያ ላይ ወጥቶ በሚያወሩት ናቸው። ግን ለምን ይሄን ነው ስለ ለምን አስፈለጋት? ለዚች ትልህ ማለት ነው ምንም ባላረጋች ምንም ባላጣፈች አይደረግም እግዚአብሔር። አንደኛ ሴት ልጅ ሆነ ሴት ልጅ ላይ እንደዚህ አይነት ስድብ አይደረግም። ለቃልዬ መጽፍ ልጅቷ ማለት ነው የብሩኬን ፕሮፋይል ያረክሹ ማለት ነው። ግን ንግግርሽ አስተካክይ። ማርያምን ሰው ምነካ ነገር አታውሪ። ያቻቻቺ ደግሞ እስክሪብቶ እና ደብተር ከሚገዙ ሁሉ ይሄና ላይ ጽፉ። ምክንያቱም ከሰው ምንም ጊዜም ቃልዬ ማለት ነው ቃልዬ ለሴት ልጅ ጎን የምትቆም ሴት ናት ወይ ለመሽቃበት አይደለም እኔ ቃልዬ አላውቃትም ዛሬ ነው እንደው እሷ በድምጿ አውቃታለሁ ግን ዛሬ ደግሞ በአካል እንደዚህ ላይ ብላ ያገኘሁት ዛሬ ነው በድምጿ በደንብ አውቃታለሁ ማርያምን ግን አንዳንዶች አብዛችሁም ትረጫላችሁ ሰው ላይ ሁሌም ማለት ነው ሁሌም ለእውነት ነው የምትቆመው ቃልዬ እኔ እሷ ሴት ስለሆነ አይደለም እና ደግሞ የእሷን ቻናል ሪፖርት አታደርጉባት። በቃ በእግዚአብሔር ሰው ስራ ይለወጥ። በቃ ምን ችግር አለው? የሚከፍል እኮ እንትን ነው ቻይና ነው። ምን ችግር አለው? ማንም ሰው ሰርቶ እውቀት ሰርቶ ይለወጥ። ግርች ሰላም የምትባለው ማለት ነው። አንዴ ሀይሚ ገብታ እኔ እኮ ይገርመኛል ባለፈው ላይቭ ላይ የገቡ ጊዜ ስመሳይነትስመሳይነትስ አሉ። እና አሮጊቶች ምድረ በሰጣን ገብቼን አንድ የማንን ፕሮፋል እንደሆነ አድርጋ ስትገባ እሷ ደግሞ የመሰላ ማን እንደሆነ ታቃላችሁ። ሀይሚ የዛንን መቶ ሀምሳ ገብታ ይሁን አላቅም። እቺ ልጅ ራሷ ገብታ ማለት ነው። ጀመሬ ሰሚራዬ እንትና ማለት ነው። አንድ ቦታ አትቆምም እቺ ሰላም ተብዬ ማለት ነው።

በአሁኑ ዙር ትሞት አላችሁ እንጂ አታለቅስም። እናንተ የፈለጋችሁት እንድታለቅስ ነው። አሁን እኔ ሊተኛ ነው። ለማንኛውም ማለት ሰላሳ አንድ ምናምን ልጆች አላችሁ። እውነት እነ ሃይሚ የምትወዱ ከሆነ ከሰዎች የተሻላችሁ ከሆነ ተወደዳችሁ ፈጣሪን እየፈላችሁ ሁሉም ይውደዱ፣ አይደለም ሃይሚን ብቻ አይደለም፣ እሱንም ይውደዱ፣ ግን ይውደዱ፣ ግን ማለት ነው የማንም ፎቶ እንዳትዘግዝቁ አደራት። ፈጣሪን የማይፈሩ ናቸው። እግዚአብሔርን የምትፈሩ ቢሆን እኮ የሰው ፎቶ መጸግዘኝ ምንም ዋጋ የለውም። እነሱ እየዘገዘቁ እነሱ፣ ግን ቆሞ እየመጡ ነው። ከሚሞቱ በየቀኑ እንደው አምሮባቸው እየመጡ አሉት። ግን ያልገቡ በደነዞ ነው። እንደ እኔ አይነት ደነዞች ናቸው። እግዚአብሔርን ውዴ ውዴ፣ ለምን አንተ አትሰሚም? ይኸውልሽ እንዲዘቅዘቅና እንዲሳደብ እያደረጋ ያለው ብሩኬ ነው። ገባችሁ? ብሩኬ ነው። ተይ ተይ፣ ብሩኬ ነው አሳልፎ የሰጣ ያለው እኔ ኦዲንስ እያለ ሲሞን በግል አድርጎ የጠራ እና እሷ ግን ጀግና ሴት ዛሬ ንግግሯን አደናቅሁላት። ምክንያቱም ወታ ተናገረች። እኔም እንደፈለጋችሁ አድርጉ፣ ግን በእኔ ምክንያት ሰውን ማንንም አትዘቅዘቁ፣ ማንንም አትሰድቡ ብላ ነበረች። እሱ ግን ሚያለቅሶ ሁሌም ወቶ ለእናቱ ብቻ ነው፣ ለራሱ ነው እሷ ግን በእኔ እኔን እንደፈለጋቸው አድርጎ የራሱ ቤተሰብ እንደፈለጋቸው አድርጎ ነው ይወጣሉ ማለት ነው። ራሱን እንደ ጨዋ ይቆጥራል። ራሱን ልክ እንደ እንትን ነው የሚቆጥር። ግን እንደዚህ ሰው ደግሞ ጥሩ አይደለም፣ የምሬ ነው፣ ጥሩ አይደለም። ዛሬ ምናልባት ጥሩ ሊሆን ይችላል። ይሄ ማለት ቃን ሁሉ ጥሩ ነው ማለት አንችልም። ልክ ነው እግዚአብሔር። ይህ አሁን እኔና እናንተ እዚህ ጋር አሁን አውርተን ከዚህ ደቂቃ በኋላ ምን እንደሚፈጠር አላውቅም። የኔ እናት ፈጣሪ ብቻ ይጠብቃል። ውዶች ሊወጣ ነው የምጠይቁ ጥያቄ አለ። እና ደህና ደሩ ቃልዬ፣ ለማንኛውም በደንብ ጅበት፣ በደንብ ጅበት። እንወድሻለን እኔ እናት። እሺ፣ እኔም ወዳችኋለሁ።

ሪፖርት ሪፖርት አድርገውት እኮ ሊዘጋ ትንሽ ነው ቃን የቀረው። ደግሞ በዛ ቪዲዮ የምለቀው ሁሉ ጋር ስለሚደርስ ነው እንጂ እኔ እየተጠቀምኩበት አይደለም። እውነቱን ስነግራችሁ ዛሬ ከምረት ጋር እያወራን ነበረ እና በጣም ነው ያዘንኩትኝ። ግን ችግር የለውም። እኔ ለሀይሜ ነገርኳቸው። አደለም ቻናሌ እኔ አንደበቴ ይዘጋ ይገባችሁ እኔ እዛ ጋር ሰብስክራይብ ለምኛ አንደበትሽ፣ እኮ ማለት ነው እነሱ አይደለም፣ ፈጣሪ ነው እንጂ ማንም ሰው እኮ የሰው አንደበት መዘጋሚ ጅር ፈጣሪ ብቻ ነው። አንቺ ደግሞ በፈጣሪ ከርሽ ማለት ነው። ምንም ይፈጠር፣ ምንም አትሆኝም፣ አትወርቅም። እኛ ደግሞ አለንልሽ። እሺ እና ምናልባት እኔ በኢትዮብ የምኖር መስሏችሁ ከሆነ በጣም ተሳስታችኋል። እኔ እዛ ጋ ሴት እህቴ ናት ታናሽ እህቴ ናት። ለዛም ነው በቃ ስለምናደር ነው እንጂ እዛ ጋ ለምኝ ራሱ አላውቅም። ሰብስክራይብ አርጉ ለምኝ አላውቅም። ቢድን እያዳመጣችሁት ነው በላይ ሆኖ እና እኔ ምንም ማለት አይደለም። እግዚአብሔርን ግን በጣም ነው የገረመኝ። የምሬን ነው። ዛሬ ከምህረት ጋ እያወራን እያወራ ነበረ ሲሞን በእውነት አዎ። ይሄን እያረጋ ያለው የብሩክ ደጋፊዎች ናቸው። አዎ ቃልዬን ብሩክን አትወጅ ሚያለትአልካፈሽ ታደ ሌላ አንቺ አለኝ። ግን እሱ ብዙ ቦታ አይደርስም። ለብዙ ሰው አይደርስም። ይሄ ግን ይደርስ ነበረ። ሄሁን እየሰራሽበት ያለበት ማለት ነው። እንትን አርግ እንትን ሼር አርጊያ በራስሽ በኩል ራሱ ሼር አርጊ። ሁልጊዜ ቪዲዮ በለቀቅሽ ቁጥር ማ ነው። ከዛ ደግሞ እሱም ይታይልሻል። ይሄ ነው። ሁለተኛ ቃላት እንትኑ እዚህ ጋር ልጠይቃቸው አደርጋለሁ። ወይት ወይት ወይት፣ ይሄ ነው። ሁለተኛ ቻናል ላይ ይሄ ነው። አዎ ይህ አዲስ ነው፣ ግን ሰው ጋር አይደርስም። ያ ነበረ የሚደርሰው፣ ግን ችግር የለውም። እኔ ግን በጣም ነው የገረመኝ እንደዛ በማድረጋቸው። ምንም ማለት አይደል፣ ኢት ኢዝ ኖርማል ገባችሁ።

ፍቅርና ፍቅርና ባህል ውጪ አይወጣም። በእሁድሽ ነው የምትሄጂው አንቺ። ሚስጥር ከፈለግሽ ሄደሽ ደውለሽ ሚስጥር ጎርጉረሽ ሄደሽ ደውዬና ማልቀስም ካለብሽ አልቅሽና ሄደሽ አውራቸው። ምን አገባሽ?

ይህ የሰውዬውን ዝም በይ አንችንል እያወራ ነው። እንከባበር። ምን አለች? የሰውዬው ሱፍ ወደድኩ አለች። መድሀኒያ ለማድነኝ ምንም ሰውዬውን እኮ አይደለም፣ የሰውዬው ሱፍ ገለሮ እየወደደችው። ጎርጉሬ ጎርጉሬ ፒንክ ልብስ አገኙና ለቀኩላት። እኔ ደግሞ ወደድኩትና ደግሞ የጴንጤ መዝሙር ለቀኩበት። ከዛ አብሬ ተኛውበት።